በዝች የኢትዮጵያ ሕዝብ የባህር በርና ዓለም አቀፍ ወደብ በሆነችው በምጽዋ ከተማና በቀይ ባህር ጠረፍ ላይ ቆሜ ሽጉጤን ለመጠጣት ዝግጁ ሆኛለሁ። በእውነት እኔ ዛሬ በሞት ብሸነፍም በታሪክና በመጪው የኢትዮጵያ ትውልድ ፊት አልሸነፍም። የአፄ ቴዎድሮስን ዕድል በማግኘቴም በጣም እኮራለሁ። ይህንን የተናገሩት ብርጋዴር ጀነራል ተሾመ ተሰማ ምጽዋ ለመጨረሻ ጊዜ ከኢትዮጵያ በተገነጠለችበትና በተገንጣዮች እጅ በወደቀችበት ዕለት የተናገሩት ታሪካዊ ንግግር ነው። ብርጋዴር ጀነራል ተሾመ ተሰማ ሽጉጣቸውን የጠጡባት ምጽዋ በድሮን ታውካለች። ኢሳያስ አፈወርቂ በአሰብ ሲጠብቁት በምጽዋ ያልጠበቁት ጉድ ፈንድቶባቸዋል።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 ኢሳያስ አፈወርቂ ያልጠበቁት ወጀብ አድሃሎ ቤተመንግስትን እየነቀነቀው ነው። አዛውንቱ ፕሬዝዳንት ኢትዮጵያ ወደ ቀይ ባህር ድርሽ አትልም በሚል ስውት ስሌት ትኩረታቸውን ወደ አሰብ ባዞሩበት ቅጽበት በምጽዋ ወደብ በኩል ያልተጠበቀው እየሆነ ነው። ሚሳኤሎችና ድሮኖች ከወደቡ አፍንጫ ስር እየተወነጨፉና እየተምዘገዘጉ ነው። ኢትዮጵያውያን የተሰውለት ብርጋዴር ጄኔራል ተሾመ ተሰማ ሽጉጣቸውን የጠጡለት ምጽዋ በድሮን ጢስ ታውቋል። የቻይናና አረብ ኤምሬት ሰራሽ መሳሪያዎች በምጽዋ ሰማይ ላይ እያንዣበቡ ነው። በአሰብ በኩል ደግሞ የኢትዮጵያ ጦር እጅጉን ቀርቧል። እጅጉንም ተጠግቷል። የኢትዮጵያና ኤርትራ ጦር በአሰብ በኩል በመድፍ ርቀት ተፋጦ ባሉበት ሁኔታ ፍጥጫው ከአሁን አሁን ፈነዳ በሚል እየተጠበቀ ሲሆን ቀድሞ የምጽዋው ፍጥጫ ከእጅ ያመለጠ ብርጭቆ ሆኗል። ወትሮም የሰላምን ጠረን የማያውቀው የአፍሪካ ቀንድ ቀጠና አሁን ደግሞ ወደ ሌላ ቀጠናዊ ትርምስና ጦርነት ሊያመራ በአቦ ሸማኔ ፍጥነት እየተምዘገዘገ ነው። በኢትዮ ኤርትራ ፍጥጫ ግለት ውስጥ የገባው ቀጠናው አሁን ደግሞ በሱዳን ጦርነት መስፋት ፋት ሌላ ስጋት ውስጥ ገብቷል። የሱዳኑ ጦርነት ቀጠናዊ ጦርነት ወደ መሆን እየተሸጋገረ ስለመሆኑ ተጨባጭ መረጃዎች ወጥተዋል። የኢትዮጵያ መንግስት ህውሃት፣ ኤርትራ፣ እንዲሁም ደቡብ ሱዳንና ቻድ በዚህ ጦርነት እጃቸውን እያስገቡ እንዳለ ከሰማን ከርመናል። እዚህ ጋር የኢትዮ ኤርትራን ፍጥጫ ስናክልበት፣ በእርግጥም ቀጠናው ከድጡ ወደ ማጡ እየተምዘገዘገ እንደሆነ ግልጽ ይልልናል። በዚህ ግርግር መሃል አብይና ኢሳያስ የፍጥጫው ማዕከል ሆኗል። ኤርትራን ከእናት ማጸኗ ኢትዮጵያ ፈልቅቀው በማውጣታቸው ብቻ የኤርትራ አባት የሚል ተቀጽል ላይ የተሰጣቸው አቶ ኢሳያስ ከቅርብ ጊዜ ወዲህ ለዓመታት የጸና መንበራቸው እየተነቀነቀ ነው። ዙፋናቸው ጠላተ ብዙ ሆኗል። ኢትዮጵያን ጥላ አድርገው ከሚንቀሳቀሱ ታጣቂ ኃይሎች እስከ ምዕራባውያን አገራት ድረስ የሚያውኳቸው በስተዋል። አሁን ደግሞ ከኢትዮጵያ የቀይ ባህር መሻትና ከሱዳን ጦርነት ጋር ተያይዞ ዙፋን የሚነቀንቅ ከባድ ክስተት ገጥሟቸዋል። ከሁለት ዓመት በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ የቀይ ባህርን ጉዳይ በይፋ ሲያውጁ የደነበሩት የካይሮና የአስመራ ሹመኞች ነበሩ። ካይሮ የአባው ሽንፈት በቀይ ባህር አይደገምም በሚል ስሌት፣ አስመራ ደግሞ ኢትዮጵያ ቀይ ባህር ላይ ከመጣች ተፈ አስፈላጊነቱ ይጨምራል። በሚል ቅይማታቸውን ያሰሙት በፍጥነት ነበር። የኤርትራ ባለስልጣናትም የአዲስ አበባ የቀይ ባህር መሻት ክፉኛ እንዳስደነገጣቸው በአደባባይ ያልሃፍረት ሲናገሩ አድምጠናቸዋል። የባህር መላሽ ሹማምንት አሰብ ለዘመናት የኢትዮጵያ ንብረት መሆኑን ልባቸው ያውቀዋልና በኢትዮጵያ የባህር በር መሻት ቢደናበሩ አይደንቅም። አሰብ ላይ የተለኮሰው እሳት አሰብን ከመቆጣጠር ተሻግሮ የኢሳያስን ስልጣን ጭምር ሊገረስስ እንደሚችል ተንታኞች ይሰጋሉ። ተንታኞች ይናገራሉ። የቀድሞ የኢትዮጵያ አየር ኃይል አዛዥ ሜጀር ጀነራል አበበ ተከለሃይማኖት ከዚህ ቀደም በሰጡት አስተያየታቸው የኢትዮ ኤርትራ ፍጥጫ ኢሳያስን ከስልጣን በማስወገድ ጭምር ሊጠናቀቅ ይችላል ሲሉ ወታደራዊ ትንተና ሰጥተው እንደነበር አይዘነጋም። በእንዲህ መልኩ በአሰብ በኩል የመጣው ትኩሳ ስልጣናቸውን ጭምር እንደሚገነድስ የሸተታቸው አዛውንቱ መሪ ኢሳያስ አፈወርቂ ከወራት በፊት አንስቶ በአሰብ በኩል ግዙፍ ወታደራዊ እርምጃዎችን ሲያከናውኑ ቆይተዋል። ግዙፍ ምሽጎችን ከመገንባት አንስተው ተጨማሪ ሜካናይዝድ ጦር ወደ ስፍራው በማንቀሳቀስ እየተዘጋጁ ነው። አሁን ደግሞ ሌላ ወጀብ፣ ሌላ ግለት ከወደ ምጽዋ በኩል መጣው መጣው ሲል ገስግሷል። ኢትዮጵያ አሰብን ለማስመለስ በጀመረችው ጉዞ በአሰብ በኩል የተወጠሩት ኢሳያስ በምጽዋን በኩል እንዲሁ ከበባ ውስጥ ናቸው። ከወራት በፊት በይፋ ከአልቡራን ጎን እንደሆኑ ያወጁት ኢሳያስ በሱዳኑ ጦርነት እንደለመዱት እጃቸውን መክተታቸው ጦስ ይዞባቸው መጥቷል። ባለፉት ወራት በጦርነቱ ሽንፈት እየቀመሰ ያለው የፈጥ ፈጥኖ ደራሽ ሃይሉ ካርቱምን ከተነጠቀ በኋላ ቃታውን ወደ አልቡርሃን ደጋፊዎች ጭምር አዙሯል። በዚህም ወደ ኤርትራ ድንበር ተከታታይ የድሮንና የአየር ጥቃቶችን እየሰነዘረ ነው። ከሳምንታት በፊት ወደ ኤርትራ ድንበር ከሳላ ተደጋጋሚ የድሮን ጥቃት ፈጽሟል። ከዚህ በተጨማሪ ከቀናት በፊት ለምጽዋ ቅርብ በሆነው ፖርት ሱዳን ጥቃቶችን እየፈጸመ ይገኛል። ይህ መሆኑ ያሰጋቸው ፕሬዝዳንት ኢሳያስ ታዲያ ጦራቸው በተጠንቀቅ እንዲሆን ትእዛዝ ሰጥቷል። ኢሳያስ ከደቡብ ሱዳን መንግስትና ከአልቡራን ጋር ያላቸው ግንኙነት ያላስደሰታቸው የፈጥኖ ደራሽ ኃይሉ አዛዥ መሐመድ ሐምዳን ዳጋሎ ወይም በቅጥል ስማቸው ሄሜቲ ወደ ኤርትራ ድንበር ተደጋጋሚ ድሮኖችን እየተኮሱ ነው። ከቀናት በፊትም በምጽዋ አፍንጫ ስር በፖርት ሱዳን ከባድ ጥቃት ፈጽመዋል። ይህ ያሰጋቸው ኢሳያስ በምጽዋ ወደብ ከባድ እርምጃን ወስደዋል። ሻቢያ ጦሩ በተጠንቀቅ እንዲሆን አዟል። ጦሩ በተጠንቀቅ እንዲሆን የታዘዘው ከቀይ ባህር ግለት እና ከሱዳኑ ጦርነት መስፋፋት ጋር ተያይዞ እንደሆነ የኤርትራ ምንጮች በስፋት እየዘገቡት ነው። የሱዳን አውዳሚ ጦርነት በሚያሰጋ መልኩ ወደ ቀጠናው እየተዛመተ ነው። ቻድን፣ ደቡብ ሱዳንን፣ ኢትዮጵያን እንዲሁም ኤርትራን ያካለለ ጦርነት ሊፈነዳ እንደሚችል ዓለም አቀፍ ተቋማት ጭምር እያስጠነቀቁ ይገኛል። እዚህ ጋር ግብፅን ጨምሮ የመካከለኛው ምስራቅ እና ሀያላን ሀገራትን እጅ ስናስብ ደግሞ በእርግጥም የሱዳን ጦርነት ወደ ቀጠናዊ ግጭት እየሰፋ እንደሆነ አመላካች ነው። ከዚህ በተጨማሪ ከጎረቤት አገራት ቀጥረኛ ወታደሮች እየተመለመሉ እንደሆነ ነው የሚሰማው። በአሁኑ ወቅት መረጃዎች እንደሚጠቁሙት በሱዳን በርካታ ኃይላት ናቸው የሚፋለሙት። ራሽያ እና ዩክሬን ሳይቀር ጎራ ይዘው ካርቱም ላይ እየተቧቀሱ መሆኑ የአደባባይ ሀቅ ከሆነ ከራርሟል። ህወሓት የኢትዮጵያ መንግስትና ኤርትራም በጦርነቱ እጃቸውን ከተውበታል። ግጭት ባለበት ሁሉ የማይታጡት ኢሱ ወዲ አፎምም ከአምስት ወር በፊት በአስር ሺህ የሚቆጠር የሱዳን ብሔራዊ ጦር ሚሊሻዎችን ሳዋ ላይ አሰልጥነው ወደ ጦርነቱ አሰማርቷል። የኤርትራ ወታደሮችም በቅጥረኝነት እንደሚዋጉ ተባራሪ መረጃዎች አሉ። ህዋትም አይኔን ግንባር ያድርገው ብሎ ቢሸመጥጥም ከአልቡርሃን ጎራ ሆኖ እየተዋጋ ነው። በተለይም ከአራት ዓመት በፊት በማይካድራ ግድያ የፈጸሙት የሳምሪ አባላት በጦርነቱ ዋና ተዋናይን እንደሆኑ መረጃዎች ያሳያሉ። ወራት በፊት ጠቅላይ ሚኒስትር አብይ አህመድ አልቡርሃን ጋር ለመነጋገር በአንድ ማለዳ ፖርት ሱዳን ባቀኑበት ወቅት በከተማ ውስጥ በርካታ የትግራይ ተወላጅ ወታደሮች በስፋት ይታዩ እንደነበር በወቅቱ ሚድል ኢስት አይ ዘግቦት ጉድ ብለን ነበር። በሱዳን በእንዲህ መልኩ የኢትዮጵያና ኤርትራ ኃይሎች እጃቸውን አስገብተው እየተንቦጫረቁበት ነው። ባለፉት ሶስት ወራት የአልቡራን ጦር መጠነ ሰፊ የመልሶ ማጥቃት መክፈቱን ተከትሎ ውጊያው ተጋግሏል። የውጊያውን ከዕለት ዕለት መባባስ ተከትሎ ታዲያ ሁለቱም ተፋላሚዎች ከጎረቤት አገር ሳይቀር ወታደሮችን እየመለመሉ ነው። ወታደራዊ ምንጮች እንደሚሉት እስካሁን ባለው ሁኔታ ከትግራይ ከደቡብ ሱዳን ቻድና ኤርትራ ወታደሮች በሁለቱም ጎራ በሁለቱም ኃይሎች ሰዎች ተመልምለዋል። በተለይም በሱዳን ያሉ በርካታ የትግራይ ወጣቶች ባልቡርሃን በሚመራው የሱዳን ብሔራዊ ጦር እየተመለመሉ በጦርነቱ እየተሳተፉ ነው። በዚህ ምልመላ ከፍተኛ የሚባሉ የህወሓት የጦር መኮንኖች እጃቸው እንዳለበት ሪፖርቶች ይጠቁማሉ። ተንታኞች በሱዳን ጉዳይ ቀጥተኛ ፍላጎት ያላቸው ጎረቤት አገራት በርካታ ናቸው ይላሉ። የአሁኑ ግጭት የተቀሰቀሰበት ምስራቅ አፍሪካ ለወትሮም ቢሆን ከግጭት የራቀ አይደለም። ግጭት ርቆት አያውቅም። ግጭት ባይኖር እንኳን ውጥረት የሰፈነበት ቀጠና ሆኖ ብዙ ትውልዶችን ተሻግሯል። የፖለቲካው ተንታኞች አዘውትረው እንደሚሉት በሱዳን ግጭት የተቀሰቀሰው ኢትዮጵያ ቀውስ ውስጥ ባለችበት ደቡብ ሱዳንም ሆነች ኤርትራ በፖለቲካው ውጥረት ተነክረው ባሉበት አውድ መሆኑ ነገር አለሙን ሊገመት ከሚችለው በላይ ውስብስብ አድርጎታል። በቀዳሚነት ኢትዮጵያ በሱዳን ጉዳይ ብዙ ይመለከተኛል የምትላቸው ጉዳዮች አሏት። ከህዳሴው ግድብ ግንባታ ጀምሮ ድንበሩ አቅራቢያ የፋኖ ብረት አንስቶ ትግል መጀመር የአራት ኪሎ ራስ ምታት ቢሆን አስገራሚ አይደለም። የሱዳን አለመረጋጋት በኢትዮጵያ ላይ ሊፈጥር የሚችለው ቀጥተኛ ተጽዕኖ ምንድነው? ለሚለው ጥያቄ የሚኖረው ምላሽ የሚጀምረውም ሁለቱ ሀገራት ሰፊ ሊባል የሚችል ነገር ግን በውል ያልተሰመረ ድንበር መጋራታቸውን በማስታወስ ነው። እነዚህ ሀገራት ሰፊና ብዙ ሕዝብ የሚመላለስበት ድንበርን ይጋራሉ። ሰላምና ጸጥታ በሁለቱም ሀገራት ድንበር ላይ የማይኖር ከሆነ የተለያዩ ችግሮች ወደ ኢትዮጵያ ሊመጡ መቻሉ ሳይታለም የተፈታ ነው። በአሁኑ ወቅት ሙሉ ኢትዮጵያ በሚባል መልኩ ህገወጥ የጦር መሳሪያ ዝውውር መበርከቱን ስናስታውስ የሱዳን በዚህ መቀጠል ይህንን የህገወጥ የጦር መሳሪያ ዝውውር የሽንኩርት ገበያ ማድረጉን መጠራጠር የሚያስፈልግ አይመስልም። ኢትዮጵያ ሱዳንን በተመለከተ ሌላው ያላት ፍላጎት የአባይ ግድብን የተመለከተ ነው። በኢትዮጵያና በግብጽ መካከል ያለችው ሚዛን አስጠባቂ አገር ሱዳን ናት። በኢትዮጵያና በግብጽ መካከል አለመግባባቶች ተፈጥረው ወደ ሌላ ደረጃ ቢሸጋገር እንኳን ሱዳን የምትጫወተው ሚና ቀላል አይደለም። የኤርትራ ሁኔታም ሌላ የሚነሳ ጉዳይ ነው። በምስራቅ በኩል ሱዳንን ከኤርትራ ጋር የሚያገናኛት ነገር ብዙ ነው። የኤርትራ መንግስቱ እጅን አጣጥፎ የመቀመጥ ታሪክ የለውም እና አስመራ ከአልቡራን ጋር በግላጭ መወገኗ ሐቅ ነው። ከዚህ በተጨማሪም በሱዳኑ ጦርነት ግብፅ ያላት የኃይል አሰላለፍ ለኢትዮጵያ እጅግ ወሳኝ ነው። መረጃዎች እንደሚያሳዩት እና ባለፉት ወራት እንደተመለከት ነው፣ ግብፅ በይፋ ከአልቡራን ጀርባ ቆማለች። እርሷም እንደ ኢትዮጵያ ሰፊ ድንበር መጋራቷና የአባይ ወንዝ በሱዳን ማለፉ እንዲህ እጇን አብዝ የሱዳን ነውጥ ውስጥ እንድትከት እንዳስገደዳት ብዙ ሲጻፍበት ቀድሟል። ወደ ስልጣን የሚመጣው ኃይል በአባይ ዙሪያ የሚይዘው አቋም እጅጉን ያሳስባታል የምትባለው ካይሮ ለዘመናት የያዘችውን ፍላጎቷን የሚጻረር ኃይል ወደ ስልጣን እንዳይወጣ መስጋቷ ተጠባቂ ነው። አሁን ባለው ነባራዊ የሱዳን ሁኔታ የሱዳኑ ጦርነት ከሱዳን ድንበር የማይሻገር ወይም በሱዳን ብቻ ተወስኖ ከመሆን እጅጉን የራቀ እንደሆነ መረጃዎች እያመላከቱ ይገኛሉ።